እግዚአብሔር በዛ እያንዳንዳችንን ያገናኝናም ብዬ አምናለሁ። ዛሬ በውስጤ በልቤ በጣም የሞላው ቃል በትንቢተ ኢሳያስ ምዕራፍ 40 ከቁጥር 27 ነው። እሱን ቃል ለማን እንደሆነ ባላውቅም እሱን አውጃ ነው ዛሬ። ኢሳያስ 40፣ 27 ያዕቆብ ሆይ፣ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን አልሰማህምን? እግዚአብሔር የዘላለም አምላክ ነው። አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቶ ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁን ኃይላቸውን ያድሳል። እግዚአብሔር እንደዚህ ብሎኛ ዛያዘ የአንዳንድ ሰዎች ኃይል ይታደሳል እንደ ንስር በክንፍ ይወጣሉ። ዛሬ አምልጦ የሚወጣ ሰው አለ። ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ውጭ ባሉ ዘመናችሁ ይባረክ። አረ አሜን፣ ያድን አልወርስኪ ያደከማችሁ ይሸኛል በሚል ነው ማገራቸው መልእክት የሚለው። ዛሬ እነዚህ አይነት ድምፅ ነው እግዚአብሔር ሰጠ። ይዛሬ ያደከማቸው ይሸኛል። አሜን ለአንድ ሰው ተነብያለሁ፣ ያደከማችሁ ዛሬ ይሸኛል። ከዚህ ደቂቃ ጀምሮ ያደከማችሁ ይሸኛል። ድግምት ቢሆን ይሸኛል። ዘመናችን ይባረክ። አሁን ሞባይል የምታነቡ ምናምን አስቸግራቸዋለሁ። ከዚህ ሰዓት ጀምሮ ትኩር

ሳንቲም እየለመን ነው አይደል? ወደኛ ነበር ያብ ዛሬ መመልከት ነው። አሜን አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። መንፈሳችሁ ወደዚህ አልኩ። በዚህ መንፈስ ኢየሱስ ጌታ ነው። አሜን። አምናለሁ እንደምትከታተሉ ከመንፈሴ ጋር ብራችሁ እንድትበሩ ነው። ረ አሜን። ስንተያይ እኮ ነው ኤልያስ ኤልሳዕን ትኩል ብሎ ሲመለከተው። ኧረ ኢየሱስ ጌታ፣ ዛሬ መመልከት ይሁንላችሁ። መመልከት መመልከት ይሁንላችሁ። ትኩል ብሎ መመልከት። ኢየሱስ ጌታ። ከእንትን ሰው እንዚ ከመልእክቱ ጋር ትገናኛላችሁ። ከትንቢቱ ጋር ትገናኛላችሁ። ከራዕያችሁ ጋር ትገናኛላችሁ። አትሸወዱ አረ አሜን። እግዚአብሔር የተባረከ ይሁን ኢየሱስ ያድና። ዛሬ መልዕክት አለ ብያለሁ። የደከመው ዛሬ ሰው በርትቶ ይወጣል። አሜን። ያደከማችሁ ይሸኛል በሚል ነው ርዕሴ ዛሬ። ይሸኛል ያደከመው ይሸኛል። አሜን። ሃሌሉያ ሃሌሉያ፣ መድባክ ሃሌሉያ። እንጸልያለን። አንዴ ዕቃ የዘላለም አምላክ የዘላለም ቅዱስ የዘላለም ጌታ እግዚአብሔር ሆይ እናመሰግናለን ስሜ የተባረከ አንተ አንተ ከፍ በል አንተ ድንቅ አድራጊ ነ በነገር ሁሉ ከፍ በል በቃልህ ባሪያዎችህን አገኝ እያንዳንዳችን በመንፈስ አግኘን እግዚአብሔር ወይ ዛሬ ትኩር ብለን አንተ መመልከት ይሆንን የአንተ ድምፅ መስማት ይሆንን ከፍ በል በኢየሱስም አሜን። ቀድሚያ ያነበብኩት ቃል አለ ከቁጥር 27 ላይ ያለ። ያዕቆብ ሆይ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላኬ አልፋለች ለምን ትላለህ? ጥያቄ ነው። ዛሬ ጥያቄ ያላችሁ ይመለሳል። እግዚአብሔር እንደዚህ ብላችሁት የመጣችሁ የሆነ ነገር ብላችሁ ዛሬ ጥያቄያችሁ ይመለሳል። ለምን እግዚአብሔር ሆይ የምትሉን ነገር ዛሬ መልስ ይዞ ይመጣል። እግዚአብሔር ጥያቄ መላሽ አምላክ ነው። መልስ ይዞ ይመጣል። እረ አሜን። ከእግዚአብሔር የሚያልፍ የለም። አሜን

ሌላ ሰው ሆኜ እንደምቆም ነው ማሰብ። አሜን፣ አሜን። እንደ ታደሰ እንዳትመለከተኝ ኢየሱስ ጌታ። አሜን፣ አሜን። እንደ እግዚአብሔር ሰው ከተመለከተ ትቀበላለህ። አሜን፣ ሃሌሉያ። እዚህ ጋር እስከምቆም እዚህ እስከምመጣ ድረስ እንዳንተ ለሆን ይችላል። እዚህ ጋር እስከቆም ግን እግዚአብሔር ይጠቀምብኛል። አሜን። ይሰናበሃል። አሜን፣ አሜን፣ አሜን፣ ሃሌሉያ

የሆነ ነገር ሊሆን ይችላል። ከእግዚአብሔር ግን አያርፍም። ከእግዚአብሔር አያርፍም። ወልቋል። ለምንስ እንዲህ ትናገራለህ? ንግግር ይቀየራል። ንግግሬ ይቀየራል በል ማለት፣ እግዚአብሔር ይሄ ንግግር እግዚአብሔር ይቀይረዋል። አፋችን ክፍት አድርገን እንላለን። እግዚአብሔር ተፈረደልኝ፣ ስንት ነገር አውራ። ሃሌሉያ አሜን። ስንት ነገር ተፈርዶልኝ ነው። ለአንድ ሰው ዛሬ ይፈርዳል። ንግግር ይቀየራል። እግዚአብሔር ሲወርድልኝ ንግግር ይቀየራል። ዛሬ የአንድ ሰው ንግግር ይቀየራል። አሜን ነው እግዚአብሔር ስም ብለህ ንግግር ይቀየራል። አረማመዱ ይቀየራል። ጸሎቱ ይቀየራል። ብራይ ይቀየራል። ዛሬ የአንድ ሰው ነገር ይቀየራል። አሜን የሚል አንድ ሰው አለ። ዛሬ ይሁንላችሁ። እኔ አዋጅ እናገራለሁ። ይሁንላችሁ ዛሬ ኢየሱስ ጌታ፣ አረ አሜን። አላወቅምን አልሰማምን? እግዚአብሔር የዘላለም አምላክ። እግዚአብሔር የምን አምላክ ነው? የዘላለም አምላክ። አረ ሃሌሉያ። ከዚህ እስከ አሜሪካ ያለው ነገር ብቻ ነው የሚታየው፣ ወይም እስከዚህ አውስትራሊያ ምናምን

አሜን። ምክንያቱ አሜን። በእኔ ውስጥ ያለ መንፈስ በየቀኑ ይቀየራል። ባንቺ ውስጥ ያለ መንፈስ በየቀኑ አትለመድም። አሜን። ሰዎች አንተ ሊለምዱ አይችሉም። ክብር ለጌታው የማይለመድ መንፈስ በእኛ ውስጥ አለ። አሜን። እስቲ ያንን አትለመድም። ለምን አንተ ውስጥ ያለው መንፈስ ትልቅ ነው። ኢየሱስ ጌታ። አሜን።

ለ አሜን። የእኛ ነገሮችን ነው የምታለው። እግዚአብሔር በእኛ ነገር አይለቀም። እሱ ትልቅ አምላክ ነው። እግዚአብሔር ትልቅ አምላክ ነው። ባ የፈጠረ አምላክ ነው። የአንተ ነገር እን መፍጠር እንደ ፈጥሮ አሜን። እኛ የምናምነው ብዙ ጊዜ የተፈጠረውን ነገር ስናይ ብቻ ነው። ነገሮቻችን እኮ እግዚአብሔር ፈጥሮታል፣ ሰርቶታል። ግን እያንዳንዱ ነገር በጊዜው፣ በሰዓቱ፣ በደቂቃው ነው የሚያሳየው። አሁን ምሳሌ ወደፊት ስላት ህይወትን መቶ ህይወት ብሎ የእሷ ነገር ሁሉ አምጥቶ ባንድ ያሳያል። ራሱ ግን ደንግጣ ነው ይቁመናል። አይታችኋል። አንዳንድ ሰዎች ሲባል ሰማሁ እኔ ስወርቅ አላየሁም። ይህ አባባል ግን የሆነ ብዬ አስባለሁ ያቂ ሰዎች

እየኖር ያለው እግዚአብሔር ጋር በቀብድ ነው። ሙሉ ከሰጠ አብርሃም ነው። እንኳን ከእግዚአብሔር ከኔ ጋር አብርሃም ነው። ኖርማል እኮ ቢሰጥ ጫወታት እሱ ጋር ማን ይጃጃል? አንዱን ይሰጣል አሜን ይሰጠዋል ለአንዱ የሆነ የምር ይሰጠዋል ለአንዱ የሆነ መኪና ይሰጠዋል ምን አግኝቼ

ትአንዳንዶቻችሁ ዛሬ ከተፈጠረላችሁ ነገር ጋ ትገናኛላቸ። እግዚአብሔር ካሰባል ነገር ካሰበላችሁ ነገር ጋር ትገናኛላት። ወዳጅ እነዚህ ስለምሰማ ዛሬ የመገናኘት ምሽት ነው። እንዲ ለአንዳንዶቻቸው ዛሬ የመገናኘት ነው የመገናኘት ቀንሽ ሜሲያ ያድናል። በለባ ሃሌሉያ በለባ። አይደክምም አይታክትም፣ ማስተዋሉ አይመረመርም፣ ለደካማ ኃይልን ይሰጣል። ዛሬ ኃይል ታገኛለህ። እ ዛሬ ኃይል አገኛለሁ በለባ። የማን ነው ኃይል? የማን ነው እግዚአብሔር ዛሬ ኃይል ታክ ተቀበላል። አሜን አሜን። በስራ ላይ ቢሆን በአገልግሎት ቢሆን በህይወት ቢሆን በድሮ ቢሆን ዛሬ ኃይል ያጣችሁ የደከማችሁ ዛሬ ኃይል ያገኛችኋል። ኃይል ያገኛችኋል። ለትዳራችሁ ራሱ ኃይል ይመጣ ዛሬ። ለድሯችሁ ኃይል ይመጣ ዛሬ። አንድ መኪና አንድ መኪና ከውስጧ ነዳጅ ከሌላት መሄድ ትችላለች? ምንም መሪ ቢኖራት አራት ማርሽ ቢኖራት የፈለገ ነገር ቢኖራት ጋስ ምን ያለ አ ከዛ በኋላ ጋስ ሲጨመር ተረክ ሰለው ምን ይላል? ዛሬ አንዳንድ አንድ ሰዎች እግዚአብሔር ዛሬ በኃይሉ ይሞላላችሁ፣ ትሄዳላችሁ። ትክለ ጨምራችሁ ትሄዳላችሁ። አላሁም አንዳንዳችሁ ዛሬ ተረክ ብላችሁ ትወጣላችሁ ሁላ አሰባችሁ እንደነት ትገባላችሁ ሁላ ህድማችሁ ትገባላችሁ።